ሰበር ዜና፣ የአማራ ፋኖ በወልቃይት ጠገዴ ሰቲት ሁመራ ዞኑ ውጊያ አደረገ። በአማራ ክልል ወልቃይት ጠገዴ ሰቲቱ መራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአፋብሃም አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው የፋኖ ጦር ማይካድራ ብርጌድ በአርበኛ ላምረው ሙሉ ጅቦ መሪነት በዛሬው ዕለት ከብልጽግና ኃይል ጋር ውጊ አድርጎ 29 የብልጽግና ሰራዊት ሲደመሰስ ሰባት ቆስሎም ሁለት በፋኖ ምርኮ መግባታቸው ተነግረዋል። በዚህም ከብልጽግና ኃይል የፋኖ ኃይሎች በርካታ የመሳሪያ ምርኮም አግ ሲቪን ተባል ሀያ ሰባት ክላሽ ሲማረክ ሁለት አስር ጎራሽም በፋኖ እጅ ገብተዋል። በድምሩ ሀያ ዘጠኝ የጦር መሳሪያዎች በፋኖ እጅ ገብተዋል። ሰባት መቶ አንድ የክላሽ ጥይት በፋኖ እጅ ሲገባ አስራ ሁለት የወገብ ትጥቆችም በፋኖ እጅ ገብተዋል። ሰባት ወታደራዊ ኮዳና አንድ የብሬን ሸንሸልም በፋኖ እጅ ገብተዋል። ከነ መቶ ሀያ ጥይቱ ነው በፋኖ እጅ የገባው የጠራ ብርጌድ አካል የሆነው ፕሮፌሰር አስራ ሻለቃ በአርበኛ ተቀባ ጫቅሎ እየተመራ ጎቤ ክፍለ ጦር የአጼዎቹ ብርጌድ አባላት ባሉበት ሰሜን ጠገዴ ወረዳ ከባቦ በረሃ አካባቢ እምባጋ ላይ ከተባለች አነስተኛ ከተማ ከብልጽግና ኃይል ጋር በተደረገ አውደ ውጊያ ቀድም የከነገርኳችሁ ግንባር በተጨማሪም አምስት ተጨማሪ የብልጽግና ኃይል ሲሞት ሁለት ክላሽንኮቭ ጠመንጃም በፋኖ እጅ ገብቷል። ጭልጋ ወረዳ ዳንጉር አካባቢ ሲንቀሳቀስ የነበሩ የብልጽግና ስድስት አባላት ጸረ ሽምቅ በሰላም ወደ ጎቤ ክፍለ ጦር አውራባ ብርጌድ የተቀላቀሉ ሲሆን ብርጌዱም ሞቅ ያለም ደመቅ ያለ አቀባበል አድርጎላቸዋል። ይህ በእንዲህ እንዳለም አፋባሃ ጎጃ ማጎምድር ክፍለ ጦር የቤት ውድዳ አያሌው መኮንን ብርጌድ ከአፋባሃ ጎንደር ቀጠና ጓዶቹ ጋር በመጣመር ታምር ሰርቷል። ከቆንዝላ ከተማ በቅርብ ርቀት ከምትገኘው ዳርፉር ዝችር ላይ መሽጎ ያለውን የብልጽግናን ኃይል የአፋባሃ ጎጃ ማጎምድር ሶስተኛ ክፍለ ጦር ጀብደኞች የቤት ውድድ አያሌው መኮንን ብርጌድ የብልጽግናን ኃይል ክፍተቱን እየተጠቀሙ ከሶስት ሰዓት እስከ ሰባት ሰዓት የፈጀም ጦርነት በብልጽግና ኃይል ላይ በማድረግ ከተሰበሰበበት በሞርታር አደባይተውታል። ኃይሉ የደከመበትና የሳሳበት የአሸባሪው የብልጽግና ኃይል የቀሩትንና የሞቱበትን አስከሬን ለመለቃቀም ሳንካራ ባርከንታ ላይ ያለውን ኃይል በማምጣት ቀሪውን ኃይል በማሰባሰብ ዳግመኛም ለማጥቃት ቢሞክርም እንዳልተሳካለት ነው የዓይን እማኞች ማኞች የገለጹት። ፋኖም አሸናፊነቱን ያሳየበት ውጊያ ነበርም ተብሏል። 11 አባላቱንም ቁስለኛ አድርጓል። በዚህ ውጊያ እስካሁን በደረሰን መረጃ መሰረትም 9 የመከላከያ አባላት እስከ ወዲያኛው ሲሸኙ 11 አባላቱ ቁስለኛ መሆናቸው ተረጋግጧል። በተጨማሪም በሀተት ታመው ሕክምና እየተደረገላቸው የነበሩ መከላከያ አባላት ፋኖ መጣ ከቦናል ሲሏቸው በድንጋጤ ማሸለባቸውም ተነግሯል። ይህ በእንዲህ እንዳለን በትላንትና ሁለት ሰኔ 16 ቀን 2017 ዓ ከቀኑ 11 ሰዓት ተኩል ጀምሮ ከታደሎ ብርሃን ክፍለ ጦር አብራክ የተገኘ ወንድማማቾች ብርጌድና አዘዞ ድማዛ ብርጌድ ምረት ጎምብሬት ላይ ሰፍረው በሚገኘው የክልሉ አድማ ብተና ኃይል ላይ ጥቃት አድርሰዋል። ጥቃቱ የተፈጸመው የብልጽግና ኃይል ባላሰበበት መንገድ ሲሆን በጥቃቱ በርካታ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። ክንደብርቶች ፋኖች ምሽግ ድረስ በፍጥነት በመግባት የጨበጣ ተኩስና ቦምብ በመወርወር የብልጽግና ኃይል ካደፈጠበት ምሽግ እንዲወጣ ከማድረግም በላይ ቁስለኛውንና አስከሬኑን ጥሎም እንዲፈረጥጥም አድርገውታል። ከአድማ ብተና ካምፕ በቅርብ ርቀት ላይ የሚገኘው የአዘዞ የመከላከያ የጦር ሰፈር ላይ ውጥረት ነግሶ ያመሸ ሲሆን የብልጽግና ኃይል ሰፍሮ በሚገኝበት በሁሉም ካምፖች የተኩስ ድምፅ ይሰማ እንደነበረም መረጃዎች ያሳያሉ። ጉምብሪት በተባለው የአድማ ብተና ካምፕ ላይ የተፈጸመው ጥቃት በሳምንቱ ይህ ለሁለተኛ ጊዜ ሲሆን በመጀመሪያው ጥቃት ከአስር በላይ የአድማ ብተና አባላት ሲማረኩ ከአምስት በላይ የነፍሶ ከፍ ጠመንጃዎች ገቢ መደረጋቸውንም መዘገባችን ይታወሳል። በሌላ በኩል አድማሽ ተመለከ ተመልካቾቻችን ባልደረባይም ከአማራ ክልል እንዲሁም ከኦሮሚያ ክልልና ከአዲስ አበባ የተገኙ በርካታ መረጃዎችን አጠናክረዋል። የእሱን ዘገባም አድምጠን እንመለስ። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ አራዶም ጎሊና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረን የብልጽግና አገዛዝ ሰራዊት ላይ በወሰደው እርምጃ በርካቶች ሙትና ቁስለኛ ሲሆኑ ከጥይት የሸሸውም በድልድዩ እየዘለለ ገደል ገብቶ ለሞትና ለአካል ጉዳተኛ ተዳርጓል ተብሏል። የፈሪያ ማማቱ ካወዳደቁ ያስታውቃል። እንደሚባለው ሁሉም የአገዛዙ ሰራዊት አባላት ሲሮጡ ከጀርባቸው ተመተው የወደቁ እንጂ አንድም ለመመከት ፊት ፊት ለፊት ሲዋጋ አለመውደቁን የክፍለ ጦሩ ቃል አቀባይ ገልጿል። ከዚሁ የግንባር መረጃችን ሳንወጣ እናሰለጥናለን፣ እናደራጃለን፣ እንመራራለን፣ እንዋጋለን ሲል የአማራ ፋኖ ብሔራዊ ኃይል አፋባሀ ሸዋ ቀጠና ሰባት ለሰባ ክፍለ ጦር አስታውቋል። ክፍለ ጦሩ ይህንን ያለው ለተከታታይ ሶስት ወራት ያሰለጠናቸውን ምልምል ወታደሮች በትላንትናው ዕለት ባስመረቀበት ወቅት ነው። የወልቃይት ጠገዴ ሰቲት ሁመራ የወሰንና የማንነት ጉዳይ በፖለቲካዊ አሻጥር ዛሬም ተሽጧል ሲሉ ምንጮቻችን አጋልጠዋል። በትናንትና ዕለት የበአዴኑ ይርጋ ሲሳይና ፕሬዚዳንቱ አቶ አረጋ ከበደ የቀድሞ የህወሓት ቃል አቀባይ የዛሬው የጠቅላይ ሚኒስትሩ የምስራቅ አፍሪካ ቃል አቀባይ አቶ ጌታቸው ረዳ ወደ ወልቃይት አቅንተው በኮሎኔል ደመቀ ዘውዱ እንኳን ደህና መጣችሁ አቀባበል ተደርጎላቸዋል። ባለስልጣናቱና ከባለ ድርሻ አካላት ጋር ባደረጉት ውይይት እናንተ ትግራዊ ናችሁ ብለዋቸዋል። ሰኔ 13 ቀን 2017 ዓ ም በመቀሌ ይበቃል በሚል መሪቃር በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ሰላማዊ ሰልፍ ሲያካሄዱ የህወሓቱ ቁንጮ አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲል መናገሩ ይታወሳል። ሽመልስ አብዲሳ በኦሮሚያ ክልል ሸገር በሚል አዲስ አበባ ጭምር ቆርሰው ባዋቀሩት ሸገር ሲቲ በተባለው ከተማ ነዋሪው ከፍተኛ ምሬት ውስጥ እንዲገባ እየተደረገ ነው ተብሏል። ሚዲያ ሚዲያ አድማጭ ተመልካቾቻችን እንደምንቆያችሁ የዕለቱን ወቅታዊና ትኩስ መ። መረጃዎችን አጠናክረንላችኋል እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። አድማጭ ተመልካቾቻችን የግንባር መረጃዎችን በማስቀደም እንጀምራለን። አማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ አራዶም ላይ ታላቅ ጅብድ ሰርቷል። ተጠናክሮ በቀጠለው የህልውና ተጋድሎ ጠላትን በደፈጣ ጥቃት እረፍት የመንሳቱ የማሰላቸቱና የማማረሩ ስራ ዛሬም ቀጥሎ ካላኮርማ ክፍለ ጦር የሁለተኛና ሶስተኛ ሻለቃ ቃኝ ራያ ቆቦ ወረዳ አራዱም ጎሊና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረውን የፋሽስቱ አገዛዝ ሰራዊት ላይ በወሰደው እርምጃ በርካቶች ሙትና ቁስለኛ ሲሆኑ ከጥይት የሸሸውም በ በድልዩ እየዘለለ ገደል ገብቶ ለሞትና ከባድ የአካል ጉዳት ተዳርጓል ነው የተባለው። በትናንትና ሁለት ሰኔ 16 ቀን 2017 ዓም ንጋት 11 ሰዓት እስከ ረፋድ 3 ሰዓት ለሰዓታቶች ክፍለ ጦሩ ባደረገው ተጋድሎ ሙትና ቁስለኛ ሆኖ በርካታ ኃይሉን ያጣው የአገዛዙ ኃይል ዙ 23ና ብረት ለበስ በማምጣትና ሽፋን በመስጠት አስክሬንና ቁስለኛውን በማንሳት በፓትሮልና በተገደዱ ባጃጅ ወደ አራዶምና ቆቦ ከተማ ሲያመላልስ አርፍዷል ብሏል። ቃል አቀባዩ አክሎም ባለፉት ጊዜያቶች በምስራቅ አማራ ኮር ሁለት ለውጥ አህዶች በርካታ የደፈጣ ጥቃቶች የተፈጸሙ ብዙ ትላልቅ ድሎች መመዝገባቸውም አስታውሰዋል። ከዚሁ ከግንባር መረጃዎቻችን ሳንወጣ እናሰለጥናለን፣ እንደራጃለን፣ እንማማራለን፣ እንዋጋለን ሲል የአማራ ፋኖ ብሔራዊ ኃይል አፋባሃ ሸዋ ቀጠና ሰባት ለሰባ ክፍለ ጦር አስታውቋል። ክፍለ ጦሩ ይህንን ያለው ለተከታታይ ሶስት ወራት ያሰለጠናቸውን ምልምል ወታደሮች በትላንትናው ዕለት ባስመረቀበት ወቅት ነው። የአማራ ፋኖ ብሔራዊ ኃይል አፋባሃ ሸዋ ቀጠና ሰባት ለሰባ ክፍለ ጦር ለተከታታይ ሶስት ወራት ያሰለጠናቸውን ምልምል ወታደሮች በትናንትናው ዕለት ሰኔ 16 ቀን 2017 ዓ.ም አስመርቋል። የአማራን ህዝብ ህልውና ለማስጠበቅ ሰልጣኞች ወታደራዊ ስልጠና፣ የፖለቲካዊ ግንዛቤ የማስጨበጥ ስራው ወሳኝ ስራ በመሆኑ ክፍለ ጦሩ ለሶስት ወራት እንደ ንስር ተወርዋሪ የሆኑ 200 ምልምል ወታደሮችን በደማቅ ሁኔታ አስመርቋል። ተመራቂ ምልምል ሰልጣኞች በቆይታቸው ከውትድና ስልጠና ጎን ለጎን የስነ ምግባርና የፖለቲካ ትምህርት የተሰጣቸው ሲሆን ከተመረቁ በኋላ በሚመደቡበት ቀጠና ሄደው የተጣለባቸውን በብልጽግና አገዛዝ ከምድረገጽ እንዲጠፋ የተፈረ ረደበትን የአማራ ህዝብ አደራ እንደሚወጡና ህልውናችን በክንዳችን እናረጋግጣለን በሚል የመጨረሻ ግባችን መሰረት ቃል ገብተዋል ተብሏል። በምረቃው የአማራ ፋኖ ብሔራዊ ኃይል አፋባሃ ሸዋ ቀጠና የሰባት ለሰባት ክፍለ ጦር ከፍተኛ አመራሮች፣ የክፍለ ጦሩ ምክትል መሪ ፋኖ ሰይድ ደምስና የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ፖለቲካ ዘርፍ ኃላፊ ፋኖ ኤፍሬም ባዩ የተገኙ ሲሆን በየደረጃው ለሰልጣኞች የተለያዩ መልእክት በማስተላለፍ የምረቃ ፕሮግራሙ በሰላም ተጠናቋል ተብሏል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ያሱ ኮር የጎፍ ክፍለ ጦር ድል ተቀዳጅቷል። ባገኘው አጋጣሚ ሁሉ የአማራን ህዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ገረድ ራሱን ጥምር ጦር ብሎ የሚመራው የወንበዴው ስብስብ በደቡብ ወሎ ወረይሎ ወረዳ ቁልቢ ከተማ ህዝብን ሲያሸብር፣ ሲዘርፍና ሲያንገላታ በኮማንዶ ጌታቸው ማሩና በጎፍ ክፍለ ጦር የመረጃና ደህንነት አካላት የተጠና ኦፕሬሽን ክፍለ ጦሩ ሰኔ 16 ቀን 2017 ዓ ም ከጠዋቱ 12 ሰዓት ወደ ጠላት ቀጥታ በመጠጋት ለሰዓታት በተደረገ ውጊያ የወረይሉ ወረዳ ሚኒሻ ጠርናፊ ሰለሞን አበራ የተባለ ሲደመሰስ ሌሎች በርካታ የስርዓቱ ገረዶች ቁስለኛ ሲሆኑ የፋኖን ምት መቋቋም ሲያቅጠው ወደ ጉጉፍቱ ከተማ ፈርጥጧልም ነው የተባለው። ቁልቢ ከተማ በፋኖ ቁጥጥር ስር ስትገባ የጠላት ምሽግ ያለምንም ጉዳት ተሰብሮ በወገን እጅ ገብቷልም ተብሏል። ወደ ጠላት ካምፕ ሲገባ አራት ኩንታል ሽሮ፣ አንድ ኩንታል በርበሬ፣ አንድ ኩንታል ስኳር ከህዝብ የተዘረፈ ንብረት ተገኝቷልም ተብሏል። ውጊያው ሲጠቃለል ተጨማሪ ሪፖርት ካለ መረጃ እናደርሳለን ሲሉ የጎፍ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሱልጣን ዮሱፍ ለጣቢያችን ተናግሯል። የወልቃይት ጠገዴ ሰቲት ሁመራ የወሰንና የማንነት ጉዳይ በፖለቲካ ሻጥር ዛሬም ተሽጧል ሲሉ ምንጮች አጋልጠዋል። በትናንትና ሁለት የብአዴኑ ይርጋ ሲሳይና ፕሬዚዳንቱ አቶ አረጋ ከበደ የቀድሞ የህወሓት ቃል አቀባይ የዛሬው የጠቅላይ ሚኒስትሩ የምስራቅ አፍሪካ ቃል አቀባይ አቶ ጌታቸው ረዳ ወደ ወልቃይት አቅንተው በኮሎኔል ደመቀ ዘውዱ እንኳን ደህና መጣችሁ አቀባበል ተደርጎላቸው ባለስልጣናቱ ከባለድርሻ አካላት ጋር ባደረጉት ውይይት እናንተ ትግራዋይ ናችሁ ብለዋቸዋል። ሰኔ 13 ቀን 2017 ዓ ም በመቀሌ ይበቃል በሚል መሪ ቃል በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ሰላማዊ ሰልፍ ሲካሄድ የህወሓቱ ቁንጮ አቶ አማኔል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገውን ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲልም መናገሩ ይታወሳል። ይሁንና ተፈናቃይ ሰበብ ነው። በስጋት የተፈናቀለ ሰው ካለ ተጣርቶ ይመለስ ከተባለ ቆይቷል። ራያ ላይ ተፈናቃይ ይመለስ ሲባል በነ አብይና ብርሃኑ ጁላ ድጋፍ የትህነግ መዋቅር ገብቶ ህዝብን እንዲያሰቃይ አድርገዋል። ጠለምት ላይ ተመልሰዋል። የቀረው የወልቃይት ነው። ያልተመለሱት በራሳቸው ችግር ነው። ከመነሻው 1.2 ሚሊዮን ህዝብ ተፈናቀለብን አሉ። አይደለም ትግሬው ባለ ርስቱ አማራና ለስራ የመጣ የትግራይ ሰው ተጨምሮ አጠቃላይ ወልቃይት አንድ ሚሊዮን ሰው አይኖርበትም። በራሱ በትህነግ የህዝብ ቆጠራ አጠቃላይ የአካባቢው ህዝብ ከ400 ሺህ አይበልጥም። አሁን አደገ ቢባል እንኳ ከሚሊዮኖች በታች ነው። ይህንን የፈለጉት ከአማራ ጋር መቼም ላለመግባባት ነው። ኮሎኔል ደመቀ ዘውዱና አሸተ ደምለው ጋር እንዲሁም ከብልጽግና ሚኒሻ የተ ከዘዘብ ጋር ችግር የለብንም ማለታቸውም ይታወሳል። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ትናንት ተወያይተዋል። በውይይቱ በአማራ ክልል ብልጽግና ፓርቲ በአዴን ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተውበታል ተብሏል። የውይይቱ ተሳታፊዎች የወልቃይት ጠገዴ ህዝብ የህወሓት አገዛዝ ዘመን በርካታ ግፍና በደል ተፈጽሞበታል ብለዋል። ለዚህ ደግሞ በማይካድራ ህዝብ ላይ የተፈጸመው ጭፍጨፋ የቅርብ ጊዜ ትውስታችን መሆኑን አንስተዋል። ይሄ ግፍ የተፈጸመው አማራ ናችሁ ተብለን ነው ያሉት ተሳታፊዎቹ ነፃነታችንን ከተጎናጸፍንበት ጊዜ ጀምሮ ሰላማችንን ማረጋገጥ ችለናል ብለዋል። ይሁን እንጂ የማንነት ጥያቄያችን እስካሁን ህጋዊና ሀገራዊ እውቅና አለማግኘቱ ተገቢ አይደለም ብለዋል። ከዚህ ባለፈ በደም የተገኘውን ነጻነት በኃይል ለመንጠቅ የሚደረግን እንቅስቃሴ የማይቀበሉት መሆኑን ነው ተሳታፊዎቹ የተናገሩ

እነ ሽመልስ አብዲሳ በሸገር ከተማ ኗሪ ላይ ከአቅም በላይ የሆነ ክፍያና መዋጮዎችን እየጣሉ መሆኑ ተሰምቷል። እነ ሽመልስ አብዲሳ በኦሮሚያ ክልልና ሸገር በሚል ከአዲስ አበባ ጭምር ቆርሰው ባዋቀሩት ሸገር ሲቲ በተባለው ከተማ ነዋሪው ከፍተኛ ምሬት ውስጥ እንዲገባ እየተደረገ ነው ተብሏል። እንዲህ አይነት ምሬት ውስጥ እንዲገባ ከሚደረግባቸው ምክንያቶች መካከል ደግሞ ማቆሚያ አልባ መዋጮዎች፣ ህገወጥ ክፍያዎች፣ ሙስናና ዝርፊያዎች፣ በሚሊሻና በጸጥታ ኃይል ማስፈራራት፣ ሰውን በማንነቱና በቋንቋው ለይቶ መጨቆን ይጠቀሱበታል ተብሏል። የሸገር ከተማ ኗሪ የሆኑ አንድ አስተያየት ሰጪ ባደረሱን መረጃ መሠረት ከ2016 ዓ ም ጀምሮ በጉልበት ና በማስፈራራት ህዝቡ የከፈላቸውን የግፍ ክፍያዎች ቁጥር ስፍር እንደሌላቸው ገልጸዋል። ለኦሮሚያ ስፖርት ክለቦች 500፣ ለቀይ መስቀል ማህበር 500፣ ለኦሮሚያ ልማት ማህበር 1000፣ ለሚሊሻ ጽህፈት ቤት 500፣ ለሚሊሻ ዩኒፎርም 400፣ ለአዲስ አበባ ኤሬቻ 300፣ ለቡራዩ ኤሬቻ 500፣ ለልጆች ትምህርት ቤት ምገባ 1600፣ ለሰፈር ጥበቃ በየወሩ 400፣ ለባህላዊ ፍርድ ቤት 300 ለወጣቶች መዋያ 500 ለቡሳ ጎኖፋ 400 ለመሬት ግብር እንዲሁም ለግድግዳና ጣሪያ 7650 ለትምህርት ቤት ግንባታ 10000 ለሴቶች ሊግ 300 ለጤና መድን 1630 ለመንገድና የጸጥታ አካላት 1000 ለስርዓቱ ጋሻ ወይም ለጋቼና ሴርና አሰልጣኞች ዩኒፎርም እና ምርቃት 500 በአፈሳ ለተያዙ ወጣቶች ማሰልጠኛ መድረሻ ለቅጥቅጥ መኪና ኪራይ ከየሆቴሎቹ 25000 ብር ተጠይቀን ከፍለዋል ብሏል። እነዚህ የታወቁና የተገለጹ ክፍያዎች ሲሆኑ ሌሎች በግድ ና ከህግ ውጭ የሚፈጸም ክፍያዎች በርካታ መሆናቸውን አስተያየት ሰጪው ተናግረዋል። በዚህም ህዝቡ መክፈል ከሚችልበት አቅም በላይ የደረሰ ሲሆን መክፈል ያልቻሉ ሰዎች ችግራቸውን ሲናገሩ ለቀህ መሄድ ትችላለህ የሚል ምላሽ እንደሚሰጣቸው ነው የተሰማው። በመጨረሻ ከሰሞኑ ገዱ አንዳርጋቸው ከርእዮት ሚዲያ ጋር ባደረገው ቆይታ በርካታ የአብይ አህመድን ገመና መግለጡ የሚታወቅ ነው። ከዚህ ጋር በተያያዘ ትላንትናና ጠዋት በነበረ የዜና ወጃችን ሁለት ክፍሎችን አስመልክተናችሁ ነበረ። ዛሬ ደግሞ የመጨረሻውን አንድ ክፍል ሶስተኛ ክፍሉን ማለት ነው እናስመልክታችሁና እናበቃ። አንድ ኦሮሞ ያን አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱ ያው አማራነት ይነቃዋል። እየተሰራ ያለው ኦሪንቴሽን ተሰጥቶ ነው። ይሄ እየተፈጽም ነው ያለው ነው። ይሄ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው፣ ወይም የጽንፈኞች ወሬ ነው። ዝሮ ዝሮ ሸኔም ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን የማመካኘት ነው እንጂ ቀጥታ ጉዳዩን ለመጋበጥ ፍላጎት አልነበረ። ሌላ ላንሳ። የቅድም ያነሳሁትን የ የ ጀዋር ተከበብኩ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር፣ ተደጋጋሚ ስብሰባዎች። የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘገበው? ለምንድን እንደ ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳቀቡ እየተደረገ ያለ ይህኮ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት፣ ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ ልክ ነው። ይህን ስል ለኦሮሞ ያሰበ ነው ብዬ ልናገር አልችልም። ኋላ የማነሳው ነገር እንትናለ እያንዳንዱ የምትደረግ የአማራ አመራሮች እርስ በርሳቸው እንዳይገናኝ እንዳይግባቡ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመት ነው የተጠቀመበት። ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻላውቅም። ለአበበ የሆነ ነገር ይለዋል፣ አገኒስት ያኛው ጓደኛ ለዛኛው ደግሞ ሌላ ይለው በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው። በዚህ መንገድ ይሄ እኔ ለአብይ ሁሉን ድክመት አሰጠው የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራር ብለን ሶስት ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያ 2012 የጀዋርን ተከብኩሎ በደረሰው ደጋግሚ እያነሳሁት ነው ሁለተኛ ሀጫሉ የተገደለ ጊዜው ተመሳሳይ በአማራ ላይ ጉዳት ደርሷ ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ በተለይ ፌዴራል ያለ ነው ተነቀቀ ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ኃይል ፀረ አማራ ነው። አሁን ይሰሙኛል ጓደኞች፣ ሶስት ጊዜ ጸራ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅ ጸረ አማራ ነው። ሁሉም መረጃዎችን አቀረብ እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸራ ኢትዮጵያ ነው። በጠቅላላ ጸራ ህዝብ ነው። የሰው ጊዜ ተደረ አይተ መልከካላ ያዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል። አገሩንም ይዞት ይጣፋል። እቺን የተነጋገርነው ለሱ ህዶ ደረሰው። ያው በተናጠል በተናጠል በተናጠል ጉዳት ደረሰ። ይሄ ምንድን ነው የአብይ ድክመት ብቻ ሳይሆን የአማራ አመራር ላንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉም ነገር ውፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፋ አድርጎ የሚሰጠው። ይሄ የደጅ ጠኝነት አመለካከት ስላለ ለ ለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዘራል። ስለ ኦሮሞ እንትን ያለው ነው። እኔ ሁለት ሁለት ኢንሲደንትስ ናቸው። አንደኛውም ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው። በእኔ በእኔ አረዳድ ማለት ነው፣ በእኔ አረዳድ ያንን ሰው እንደዛ ብያቀረበ ይህን ሰው እንዴት ታምነዋለህ ሆይ አለኝ። አዎ በስራው ነው የማውቀው ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው፣ ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው፣ ጥሩ ዲፕሎማት ነው። እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ። እሱ እኮ ወለጋ ነው አለኝ። የወለጋን ሰው እንዴት ታምናለህ? ለኔ ነው ያለው። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልልም ነው በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው ይሄንን ማነሳው በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው እና እሱን እንደ እንደ እንደ ኦሮሞ እንደማይ እንዳይቆጥሩ አድርጎ ነው የሚመለከተው እና ይሄ ሰውዬ አሁን ለኦሮሞ ነው ብሎም የሚወስደዋል። ኦሮሞን ይጠቀምበታል። ልክ ነው። በሌላ መልኩ ግን ፀረ ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ፀረ አማራ ነው፣ ፀረ ኦሮሞ ነው፣ ፀረ ትግራይ